በመጨረሻም የኢትዮጵያ ነዳጅ ወጣ። 8 ቢሊዮን ዶላር በመስከረም ታላቅ ምስራችም የኢትዮጵያ ድንበር ጎረቤት የሆነችው ሶማሊያ ከፍተኛ ነዳጅ ታወጣለችም። የኢትዮጵያ ጎረቤት የሆነችው ደቡብ ሱዳን ነዳጅ እንደ ውሃ ትቀዳለችም። ኬንያና ሰሜን ሱዳንም በተመሳሳይ ነዳጅ ያወጣሉ። በመልካም ምድርም በተፈጥሮም ተመሳሳይ የሆነችው ኢትዮጵያ ግን ነዳጅ አታወጣም። ይህ ለብዙዎች ለምን ይሆን የሚል ጥያቄ ሲፈጥር ኑሯል። ይህ የዘመናት ጥያቄ ከሰባት ዓመት በፊት ተፈቷል ተብሎ ታምኖ ነበርም። መንግስት ነዳጅ ማውጣት ጀምር ያለው ሲል ብዙዎች ተደስተው ነበር። ሆኖም ግን ወዲያው ነዳጅ ማውጣቱ ቆመም፣ ስምምነቱም ፈረሰም። ያኔ ደግሞ ብዙዎች አዘኑም። ለምን ይሆነ የሚለው መልስ የሚያስፈልግ ጥያቄ ነበርም። እዚህ ቀጠና ላይ ኢትዮጵያ ነዳጅ እንድታወጣ የማይፈልጉ ብዙ ሀገራት አሉም። በተለይ ኢኮኖሚያቸው በነዳጅ ላይ የተመሰረቱትም። ከዛሬ ሰባት ዓመት በፊት ተጀምሮ የነበረው ነዳጅ ማውጣት የተቋረጠውም በእነዚህ ጫና ነው ተብሎ ይታመናል። ከዚያ በኋላ ኢትዮጵያ ትምህርት ወስዳ በዝምታ በመስራት አሁን ለነዳጁ ላይ መድረስ ተችሏል።